ሰላም አለይኩም አቶ ለበረካቱ ወደ ተከበራችሁ ኢብራሂም ወሎ ልጓማ ፈርኒቸር ቤተሰቦች እንደምን ናችሁ? ደህና ናችሁ? በያላችሁበት በሰላማችሁ ይብዛ። ዛሬም እንደተለመደው በአዲስና በአይነቱ ለየት ያለ ሜትር ከአምሳ አልጋ ይዘላችሁ መጥቻለሁ ማለት ነው። ጽድት ያለ ስራ ነው ማለት ነው። ቤተሰብ እና ቪዲዮን ከመጀመሪያው በፊት ላይክ ማድረግ አይርሱ ማለት ነው። እንደምታውቁት ደግሞ ሼር ያደረጋችሁ ስራችንን አስተዋውቁልን አበረታቱናለን እና ቀጥታ ወደ ቪዲዮን እንገባለን ማለት ነው። ከዚህ ጋር ልጀምርላችሁ ከኮሚድ ነው ማለት ነው። ይሄ ሶስት ኮሚ ነው አለው። በዚህ ጋር መሳቢያው ማለት ነው ሶስት ነው። እነዚህ ደግሞ ሻተር ናቸው፣ በቀላሉ የሚሳቡ ናቸው ማለት ነው። የሚያታግል ነገር የለው ማለት ነው። እና ይሄኛውን ከፈለጋቸው በር መሆን ይችላል። እነዚህን ይሄኛው በር መሆን ይችላል ማለት ነው። እዚህ ጋር ትመጣ ደግሞ እነዚህ በጣውላ አሁን የተሰሩት ኤም ዲፍ ነው። ይሄ ራሱ የተሰራው ማቴሪያሉ የሚደፍነው ነው ማለት ነው። ይሄ በሶፋ ጨርቅ እንዲሁም ደግሞ በሌዘር መሆን ይችላል። እሱ እንደናንተ ምርጫ ነው ማለት ነው። ያው ይሄ በትዕዛዝ ነው የተሰራው ማለት ነው። ራስጌው የሚያምር መብራት እዚህ ጋር አርገንለታል ማለት ነው። ቤተሰብ የኛው ከዚህ በላይ ይነሳል፣ ኛው መነሳት ይችላል። እና እዚህ ደሞ ደግሞ የኛው ራስጌው እንደምታዩት እነዚህ ዳይመንድ ቅርጽ ናቸው። እነዚህ የሚደፍናቸው ናቸው። አሁን እንደነገርኳችሁ የሚደፍነው ማለት ነው። የሚያምርና አሪፍ ስራ ነው፣ የእጅ ስራ ነው። እነዚህ እንደምታዩት በሌላ ቪዲዮ ደግሞ የሰራሁት አለ ገብታችሁት፣ በሶፋ ጨርቅ የተሰሩ እንደዚህ ሆኖ ዲዛይኑ በሶፋ ጨርቅ የተሰራ ማለት ነው። ያው እንደ ፍላጎት ነው የምንሰራው። እናንተ እንደ ፈለጋችሁት እዘዝን እኛ እንሰራለን በጥራት ማለት ነው። በዚህኛው በኩል ስንመጣ እንደምታዩት በአማረ ሁኔታ እንደዚህ የሚያንጸባርቅና አሪፍ ስራ ነው የተሰራው ማለት ነው። እዚህ መሳቢያ ያለው ይሄኛውም እንደምታዩት እዚህ ጋር መሳቢያ ናቸው እንደዚህ። እና እነዚህም መቀየር ትችላላችሁ፣ በር ማድረግ ትችላላችሁ። እዚህ ጋርም መሳቢያ አድርገንለታል ከጎን ማለት ነው። ግርጌው ላይ ስንመጣ እንደዚህ የሚያምርና አሪፍ ቅርጽ ያላቸው ዲዛይን ነው ማለት። ይሄ እንደምታዩት የሚደፍ ነው፣ ይሄ ማለት ነው የሚደፍ ነው እና የሚያምርና አሪፍ ስራ ነው። ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። ወሎው አካባቢ ከላላ፣ እንዲሁም ቲርቲራ፣ ገነቴ፣ ወይንአምባ ያላችሁበት ሆናችሁ ማዘዝ ትችላላችሁ። ከዚህ በፊትም የሰራሁት አለ ቪዲዮ ገብታችሁ ይሁን እና ደሞ እይታ እንዲኖረው ቪዲዮን ላይክ ማድረግ አርሱ ከቻላችሁ ቪዲዮን ጨርሳችሁ ብታዩት ለኔ ይጠቅመኛል ማለት ነው። እና ሼር ላይክ እያደረጋችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ።